ሰላም አለይኩም ወራህመቱላሂ ወበረካቱ። ዛሬ የምንገኘው 1446ኛው ዓመት ሄጅራ የረመዳን የመጨረሻዎቹ ቀናቶች መካከል ረመዳን 29 ላይ ነው። እንዲሁም የኢዳል ፈጥር ዋዜማ ላይ እንገኛለን። ኢኽላስ የበጎ አድራጎት ድርጅት ከረመዳን ዋዜማዎች ጀምሮ በተለያዩ የሶሻል ሚዲያ ፕላትፎርሞች እንዲሁም ስልክ በመደበል የተለያዩ ልበቀናዎችን ለአቅመ ደካማ አባቶች እናቶች፣ በተለያየ የጤና እክል የቀሩ ቤተሰቦች የአስቤዛ የማፍጠሪያ ግብአት አሰባስቦ ድጋፍ ማድረጉ ይታወቃል ይታወሳል። የመጀመሪያ ዙር ዛሬ ደግሞ የኢዳል ፈጠር በዓልን ምክንያት በማድረግ በቡታጅራ ከተማ ስታዲየም ለእነዚሁ አቅመደካማ ቤተሰቦች ድጋፍ ለማድረግ ዝግጅት እያደረገ ይገኛል። እንግዲህ ዛሬ የምንገኘው 1446ኛው ዓመተ ሂጅራ የታላቁና የተከበረው የረመዳን ወር የመጨረሻዎቹ ቀናቶች ረመዳን 29 እንዲሁም የኢዳል ፈጠር ዋዜማ ላይ ነው የምንገኘው። ኢኽላስ የበጎ አድራጎት ድርጅት በረመዳን ዋዜማዎች ጀምሮ ለአቅመ ደካማ እናቶች፣ አባቶች፣ እናቶች እንዲሁም በተለያዩ የጤናቱ ቤት የቀሩ ወገኖች የአስቤዛ ድጋፍ ለማድረግ ከዋዜማው ጀምሮ በሶሻል ሚዲያ በተለያዩ ፕላትፎርሞች በቀናዎችን በማስተባበር የመጀመሪያ ዙር ማፍጠረል የሌላቸው ምስኪኖች ድጋፍ ያደረገ ሲሆን ዛሬ ደግሞ ለኢዳል ፈጠር በዓል ድጋፍ ለማድረግ እዚህ ቡታጀራ ስቴዲየም ግቢ ውስጥ ተገኝቷል ማለት ነው። እንግዶቻችን ሁላችሁም ጥሪያችንን አክብራችሁ ውድ ጊዜያችሁ ሰሙታችሁ እዚህ ስለተገኛችሁ እጅግ አድርገ እናመሰግናለን። የተከበሩ የምስራ ጉራጌ ዞን ዋና አስተዳዳሪ አቶ ሙስጠፋ ሐሰን የተከበሩ የምስራ ጉራጌ ዞን ብልጽግና ፓርቲ ጽህፈት ቤት ኃላፊ የተከበሩ አቶ መሰለ ጫከፍ የተከበሩ የቡታጀራ ከተማ አስተዳደር ከንቲባ አቶ አብዶ አህመድ ጎሼ እንዲሁም የተከበሩ የቡታጀራ ከተማ አስተዳደር ብልጽግና ፓርቲ ጽህፈት ቤት ዋና መንግስት ተጠሪ አቶ ሳሙኤል ማርቆስ እንዲሁም ኢኽላስ የበጎ አድራጎት ድርጅት በሚሰራቸው በርካታ የበጎ አድራጎት ስራዎች በማገዝ ዶነሮችን በማምጣት ለተወለደበት አካባቢ ትልቅ አስተዋጽኦና አበርክቶ እያደረገ ያለው ወንድማችን እጅግ የምንወደው የምናከብረው ወንድማችን ሞዲን ኑሪ እንዲሁም ሁላችሁም እንዲሁም እንዲሁም የተከበሩ የክልሉ ቴክኒክና ሙያ ቢሮ ኃላፊ አቶ አሰፋ ደች፣ በሁላችሁም ጥሪያችንን አክብራችሁ ጊዜያችሁ ሰውታችሁ እዚህ ስለተገኛችሁ እጅግ አድርገን እናመሰግናለን። ከዚህ በመቀጠል የኢኽላስ የበጎ አድራጎት ድርጅት ስራ አስኪያጅ እህታችን ረምላ ከድር አጠር ያለ መልእክት እንድታስተላልፍና የለቱን የዕለቱን የክብር እንግዳ እንድትጋብዝልን በአክብሮት ትጋብዛል። እንኳ ወልኩ ወራት ምስላያ በርካቶ በእርግጥ መጥራት ነበረብን። አብዛኞቻችሁ አልጠጣናችሁም ስታንጠይቃለን ስለመጣችሁ በጣም ትልቅ ክብር የተሰማን ማለት የእኛን ስራ ይህን ያህል እናንተ ጋር መድረሱን የሚያሳይ ነገር ነው። እና በመጀመሪያ ማሳሰብ የምንፈልገው ምንድን ነው? ሁል ጊዜም ከጎናችን እንድትሆኑ ነው። በምንፈልገው ብዙ ነገሮች ከእናንተ ጋር አብረን መስራት የምንችላቸው ነገሮች ስላሉ አብሮነታችሁ አይለን ብዬ አሳስባለሁ ማለት ነው። እንደሚታወቀው በመጀመሪያ ላይ ግዛቴ በጎ አድራጎት ድርጅት ብዙ ጊዜ ትኩረት የሚያደርገው አስቤዛ፣ መልእክት ድጋፍ፣ እንዲሁም የቤት ድሳት ምናምን ላይ ነው እና በዚህኛው ላይ ሰሞኑን ፌስቡክ ላይ አብዛኞቻችሁ ካየችሁት አላቅም ልታዩት ትችላላችሁ ማህበረሰቡ ራሱ አዋቶ ለረመዳን አስቤዛ የሚሆን አሰባስበን ነበረ። ከዛ መሀል ግን ለስልሳ ሰዎች ሰጥተናል። መጀመሪያ ረመዳን መግቢያ አካባቢ ማለት ነው። በዚህኛው ግን ወንድማችን ሙህዲ ሁልጊዜም ከዛሬው ጋር ሶስት ዓመት ነው እንግዲህ አንድ ላይ የሰራ ነው። በጣም እናመሰግናለን። ከኛ ጋር ሁልጊዜ አብሮን የሚሰራ በሰፊ ማለት እኛ በትንሹ እንትን የሚለውን ነገር እሱ በሰፊው አስቦ ይዞርን የሚመጣ ሰው ነው እና በዚህኛው ላይ ቡታጅራና አጎራባሽ ሀገሮች አጎራባሽ ከተሞች ይከፋ አጎራባሽ ከተሞች ላይ አጠቃላይ 560 ለሆኑ ቤተሰቦች ለኢድ አስቤዛ ድጋፍ በመተባበር እናደርጋለን፣ ማለት ነው ለቡታጅራ ከተማ ላይ መቶ ሰባ የምናደርግ ሲሆን ሌሎችም ላይ ያለ እና ብዙ ማለት ልምዶ የለኝም ያው ይቅርታል ሆኔ ትንሽ ካህን ጠባሰፍኝ ምናምን። እናም፣ አሁን ዝግደ ልጋብዝ የምችለው እንግዲህ ወጣ የቡታጅራ ከተማ ስፖርትና ወጣቶች ጽፈት ቤት ኃላፊ የሆነውን አለማየውን ጋብዛለሁ። ማታ አመሰግናለሁ፣ አመሰግናለሁ። አደራችሁ ያው ክርታን ጠይቃለን። ትንሽ ረፍዷል፣ አንዳንድ ነገሮች አላለቁልንም ነበር ነው የተከበሩ አቶ ሙስጠፋ ሀሰን የምስራቅ ጉራጌ ዞን ዋና አስተዳዳሪ፣ የተከበሩ አቶ መሰለ ጫካ የምስራቅ ጉራጌ ዞን ብልጽግና ፓርቲ ቅርንጫፍ ጽፈት ቤትና ዋና የመንግስት ዋና ተጠሪ፣ የተከበሩ አቶ አብዱ አህመድ የቡታጅራ ከተማ ከንቲባ ጽፈት ቤት ኃላፊ፣ የተከበሩ አቶ ሳሙኤል ማርቆስ የቡታጅራ ከተማ ብልጽግና ፓርቲ ቅርንጫፍ ጽፈት ቤት ኃላፊና የመንግስት ዋና ተጠሪ፣ የተከበሩ አቶ አሰፋ ደቼ ማዕከላዊ ኢትዮጵያ ቴክኒክና ሙያ ቢሮ ኃላፊ ክቡራትና እና ክቡራን እንዲሁም የዞን አስተባባሪ አካላት እንኳን ደህና መጣችሁ ማለት እወዳለሁ። ምናልባት ቅድም እንደተገለጸው የኢኽላስ በጎ አድራጎት ድርጅት ማህበር ከዚህ ቀደም በርካታ በዚህ በበጎ አድራጎት ስራዎች ሲሳተፍ የቆየ ማህበር እንደሆነ ይታወቃል። ከተለያዩ አጋር ድርጅቶች ከተለያዩ ሰጪ ድርጅቶች ጋር በመሆን በጋራ በአስተባባሪነት የሚሰራ ድርጅት ነው። ከዚህ ጋር ተያይዞ ቅድም ሲገለጽ እንደነበረው የዚህ ምናልባት ማዕድ ማጋራት ያው ቅድም ሲገለጽ እንደነበረው 1446ኛ ሂጅራም በዓል የረመዳን የኢድ በዓልን ታሳቢ በማድረግ የማዕድ ማጋራት ስራ ነው እየሰሩ ያሉት። የዚህ ዶነር ባለቤት ያው ምናልባት የተወካይ አቶ ሙህዲን ኑሪ ነው። የዚህ እንትን በዓል መዋያ ማዕድ ማጋራት ስለዚህ ከዚህ ጋር ተያይዞ ምናልባት በመጠን ሶስት ሊትር ዘይት 25 ኪሎ ዱቄት እና አምስት ኪሎ ሩዝ ነው በዛሬ ዕለት ያዘጋጁት እና በጥቅሉ እንደ ከተማችን መቶ ሰባ ሰዎች የአቅመ ደካማዎች ይሳተፉበታል ተብሎ ይታሰባል እና እንደ ጥቅል በተለያዩ በጎራባች ወረዳዎቻችን ተዟዙረው አምስት መቶ ምናምን ነው እንደነሱ የያዙት እቅድ። በተለያዩ አጎራባቸው ወረዳዎች የሚቀጣይም ይህን ስጦታ ይህን ማዕድ ማጋራት የሚቀጥል መሆኑን እያበሰርኩ ያው ፕሮግራሙ በይፋ መገለጹን በይፋ መከፈቱን መጀመሩን እያበሰርኩኝ ቀጥታ ወደ ፕሮግራሙ ምንገባ የሚል ሀሳብ ነው ያለኝ። አመሰግናለሁ።

ሽሮ ይቅርታ ዘርቶ ሚያጣምረን ልብን አስፍቶ ተሰናክሎ የመራ ግጣ ደስ ያሰኛል ወንድም ሲመጣ።

ውድ ቤተሰቦቻችን በሀገር ውስጥ እንዲሁም ከሀገር ውጭ የምትገኙ ደጋግ ኢትዮጵያውያን እንደምትመለከቱት 1446ኛው ዓመተ ሂጅራ የኢዳል ፈጥርን በዓል በማስመልከት ለአቅመ ደካማ እናቶች፣ አባቶች እንዲሁም በተለያየ ጤና እክል ቤት የቀሩ ወገኖቻችን እንደምትመለከቱት የማዕድ ማጋራት የአስቤዛ ድጋፍ እያደረግን እንገኛለን።

አጃችሁ ጣ አጃችሁ ጣ ወጣታችን ንፋስ ምንም አይንካብር። የድሮ መሀባ ይምጣልን፣ በድሮ ሰንበት በድሮ ሰሁንበት ውጡሉንና በሰላም ግቡልን፣ በደስታ ግቡልን፣ በያመታ ያስተስፎናላችሁ። ደስታ በቤታችሁ ይሁን። በቤታችሁ ምታችሁ ምታካፍሉ ጎበዝ አድርጋችሁ፣ አገር ምትሸከሙ አድርጋችሁ። እናንተ ደሞ ጌታዬ እንደ አንድ ላም ቤታ ውዴታ ወጣችሁልን በሰላም ግቡል አንድ ም እንቅፋት ምንም አይንታብ። በድሮ ሰዊንበት በድሮ ሰዊንበት ጌታ በድሮ ሰዊንበት ይሄው ደካማ ጠብቃችሁናል። አይኔ ለለ ጠብቃችኋል የሚጠቅባ የሚጠብቃችሁ ዱንያ ለእናንተ ጀባ ወጣችሁ፣ በሰላም ግቡልን። ንፋስ አይንታብ በሚዞርባችሁ ሳለ ንፋስ ያንሳ አዛ አዛ ይስጠው። እናንተ ደግሞ በሰላም ወጣችሁ፣ በሰላም ግቡልን፣ በደስታ ግቡልን። ይሄ ደግሞ በእያመት ዞሮ ይምጣባችሁ። ሰንጋ በየቤታችሁ አቁማችሁ ምታደላድሉ ጎበዝ ያርጋችሁ። አልሐምዱሊላህ

ቤተሰቦቻችን የቡታጅራ ከተማ አስተዳደሩን የኢድ አል ፈጥር በዓል ምክንያት በማድረግ ያዘጋጀነውን የማዕድ ማጋራት አጠናቀን፣ አሁን ደግሞ ከቡታጅራ ከተማ በቅርብ ርቀት 12 ኪሎ ሜትር አካባቢ ርቀት ላይ የምትገኘው ስልጢ ወረዳ ቅበት ላይ ተገኝተናል። ስልጢ ላሉ አባቶች፣ እናቶች፣ አቅመ ደካሞች በዓሉን በማስመልከት ማዕድ የምናጋራ ይሆናል። አብራችሁንኑ ተከታተል

የመጨረሻ ቀናቱን ረመዳን 29 እንዲሁም የኢድ አልፈጥር ዋዜማ ላይ የምንገኘው ከወዲሁ እንግዲህ ለሁላችሁ እንኳን አደረሳችኋል ማለት ስንወዳለን። ኢኽላስ የበጎ አድራጎት ድርጅት መቀመጫው ቡታጅራ ቢሆንም የተለያዩ አካባቢዎች እየተንቀሳቀሰ መርዳት በሚችሉና እርዳታቸው በሚያስፈልጋቸው እንደ እንደዚህ በማስተባበር እንደዚህ በአባላቶች ወቅትም ተባላቶች ውችን ተቋሚነት እንግዲህ የተለያዩ ድጋፎችን ያደርጋል። ዛሬ ደግሞ ያው ከጠዋት ጀምረን ቡታጀራ ከተማ ላይ ለኢዳል ፈጥር በዓል ቡታጀራ ከተማ ላይ ላሉ አቅመ ደካሞች ጠዋት ድጋፍ አድርገናል። አሁን ደግሞ ከቡታጀራ እዚህ ስልጤ ክበት ተገኝተናል። እናንተ ጋር ያው እዚህ በመምጣታችን እጅግ በጣም ደስ ብሎናል ነው አንዴ ሞራል ሞራል በዚህ መሰረት የኢኽላስ የኢኽላስ